ሸም የላችሁ ምንድ እናንተ ምሰሩ ነገር እኮ ማለት ነው። ላበላብ ሆነዋል ልጁ እዚህ ጋር እንግዲህ ጽጌ ደግሞ ፈጠጠችው ፈጠጠችው አልገልጽም ማለት ነው። ሩት ካየችው ማለት ነው ይህን ጸጉር እዛሽ ይዛ ማለት ነው ትነጨሻለች። እኔ ዛሬ ጥሩ ነገር ሳርተሻል ብዬ ሳል ጨርሶ ደግሞ በዚህ ጋር መጣሽ ጽጌ። ራፊ ራፊ ረፍ አንቺ ልጅ እንደ አንቺ አንቺ እንደ ምን ልበለሽ? ምን ልበላትች ልጅ እንደው ምን ይሻልኛል

ደግነቱ ደግሞ ማለት ነው አብርሽ በዚህ ሰሞን ውስጥ በቃ ሩታ የከእንትና ጋር ስትሆን ፍቅሩ እንደዚህ ተጣበቀ ማለት ትችላላችሁ። ሩታና አብርሽ የምትለውን በቃ ለጥፍ አድርጎታል። ውስጥ ሩታ በሉ ውስጤ ነው እያለ ነው በቃ አብርሽ ማለት ነው። እና ግን ማለት ነው ግን ማለት ነው ከዚች ጋር እንደዚህ መስራት፣ ስፖርት ቤት መሄድም እንደዚህ መሆን ትክክል ነው ብላችሁ ታስባላችሁ ቤተሰቦች? አብርሽ ፍሩ ወንዶች ማለት ነው ወንድ ወንድ ይሸታሉ እያላችሁ ወንዶች ማለት ነው አብርሽ መፍራት አለባችሁ እናንተ እኮ አንዳንዴ የምናገረው ሁሉ ጠፋብኛል እኮ እኔ የምላችሁ ቤተሰቦች እኔ አስቴር ጠፋሽ ጠፋሽው በዩቱብ አላችሁ ዩቱብ በዩቱብ አይለሽ የምትሉ ማለት ነው አለውላችሁ እሺ የናፈኳቸው ሰዎች ካላችሁ ማለት ነው አለውላችሁ ተምሬ ነው አለውላችሁ ብዙ ሰዎች በዩቱብ አለች አስቴር በሌላ በኩል ጠፋች እያላችሁ ነውና በዚህ እና አለው ለማለት መጥቼ ነው። እሺ እና ደመችና ስቲ አብርሽ ጽጌ ሩተር መሰለች እንዴ? ጽጌ ግን ምን ሰሪ ነገር ታይግንታይ እናንተ አንዳንድ የዚህ ምድር እየሲያስቦ ሲያስቦ ማለት ነው። ጽጌ አብርሽ ግርማ ሞገሱ ስታየው ማለት ነው። በቃ እኔ እንጃ የራሴን ለምን አላደርግም ነው የምትለው የራስሴን ለምን አላደርግም አብርሽን ጥበለ ምን አላደርግም ነው የምትለው። ግን አብርሽ ደግሞ እሷን አልፈልጋትም። ሮታየ ሮታየ አብርሽዬ እንግዲህ ዛሬማ አይ ጥሩ ነው የሰራሽ ዛሬ የሰራሽው ጥሩ ነው። ግን ደሞዝ ገመትሽ ታዲያ ከሱ ጋር እንደዚህ መሆኑ ምንድን ነው? አንቺ ስፖርት ትሰራለሽ ማለት ነው። ጽጌዬ እንደው አንቺ እንዲ ማለት ሁለት ኪሎ እኳን ታነሻታለሽ አስተሽ ታውቂያለሽ። ግን እስከ ስንት ኪሎ ታነሻለሽ? እንዲሆን እንጂ አንድ ኪሎ ለኪሎ ምናምን ግማሽ ኪሎ ምናምን ካነሳች ነው። እንግዲህ አብርሽ የስፖርት ቤት ከፈተ ሲሉ ሰምቻለሁ። እንግዲህ ይሄው ጽጌን እያስ ለማመደት ነው ማለት ነው። ከነገ ወዲያም ሮጣ ትመጣለች። እንደዚህ ሽንቀጥ ያለችው ሩታ እየራሱ እኮ ይሄው አብርሽ ስፖርት እያሰራ ስለሆነ ነው ማለት ነው። ጽጌም ቦርጩ እየሄደለት ነው ይመስለኛል። አይደለም? ቤተሰቦች እንደ ድሮ አይደለም። አዎ፣ እና ሽጥ ብላለች። አይ ጥሩ ነው ጥሩ ነው፣ በርቱ በርቱ። የእናንተ ዲራማ ማለቃ የሌለ ማለቃ የሌለ በየቀኑ መልኩን እየቀያየረ ይመጣል ማለት ነው። ይመጣል እንደ ጉድ ማለት ነው ቤተሰቦች። አዎ፣ እና ላይክ ሼር ሰብስክራይብ ማድረጋችሁን እንደረሱ ወዳችኋለሁ። ሩታ ነገ ትናጫሻታለች፣ ትናጫሻለች